ጤና ይስጥልን ተመልካቾች፣ እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን ወደ ሰዓቱ የስፖርት ዜናዎቻችን እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቦ ከዜናዎቹ ጋር አብሬያችሁ ቆይታ አድርጋለሁ። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር ጨዋታዎች ቀጥለው ሲካሄዱ ወላይታ ዲቻ ቀላይ በተደረገው ጨዋታ ድሬድዋ ከተማን አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። በጨዋታው የወላይታ ዲቻን ብቸኛ የማሸነፊያ ጎል ቴዎድሮስ ኃይለማርያም አስቆጥሯል። ጨዋታውን ያሸነፉት የጦና ንቦቹ በ48 ነጥብ ስድስተኛ ደረጃ ላይ ሲቀመጡ፣ ተሸናፊው ድሬድዋ ከተማ በ43 ነጥብ 12ኛ ደረጃ ላይ ይገኛል። በዛሬው ጨዋታ በድሬድዋ በኩል ያለፉትን ዘጠኝ ጨዋታዎች በቅጣት ምክንያት ቡድናቸውን ያልመሩት አሰልጣኝ ይታገሱ እንዳለ ወደ ጨዋታው ተመልሰው ቡድናቸውን መምራት የቻሉበት እለት ሆኗል። በምስራቁ ክለብ በሊጉ ጥሩ አጀማምር አድርጉ የነበረው መሐመድ ኑርናስርም ከጉዳት መልስ ጨዋታውን ከተባባቂ ወንበር በመነሳት አድርገዋል። በዛሬው ሌላኛ ጨዋታ በአሁኑ ሰዓት ላይ በሀዲያ ውሳናና በከተማ መካከል የተከናወነ ሲሆን በሁለተኛው አጋማሽ 50ኛው ደቂቃ ላይ ቡጣቃ ሻምና ለ ከተማ ባስቆጠራት ጎል 40 አዲያው ውሳናን አንድ ለ0 በሆነ ውጤት እየመራ ይገኛል። የሊጉ ጨዋታዎች ነገ የሚቀጥላሉ። ሐዋሳ ከተማ ከአዳማ ከተማ እንዲሁም ፋሲል ከነማ ከሲዳማቡና የሳምንቱ የመጨረሻ እንዲሁም የዓመቱ የመጨረሻ ምራ ግብራቸውን ያከናውናሉ። የወላይታ ዲቻ ስፖርት ክለብ ቦርድ የኢትዮጵያ እግር ኳስ ፌዴሬሽን ፍትህ ሊሰጠን ይገባል ሲል ቅሬታውን ገለጸ። የ2017 ዓ.ም ተምረት የኢትዮጵያ ዋንጫ የፍጻሜ ተፋላሚ የነበረው የወላይታ ዲቻ ስፖርት ክለብ ከሲዳማ ቡና ጋር በነበረው የፍጻሜ ጨዋታና በሊጉ በተካሄዱ ጨዋታዎች ዙሪያ ተከስተዋል ባላቸው የዳኝነትና የሕግ ጥሰቶች ጉዳዮች ላይ ቅሬታውን ገልጿል። የክለቡ ቦርድ በትናንትና ሁለት ባደረገው ስብሰባ በኢትዮጵያ ዋንጫ የፍጻሜ ጨዋታ ወቅት የዳኝነት ፍትህ ተጓድሏል በሚል በወቅቱ ቅሬታችንን ለፌዴሬሽኑ ብናቀርብም ፍትህ አልሰጠንም ሲሉ የቦርዱ ሰብሳቢው ዶክተር ዳንኤል ዳሌ ተናግረዋል። የሲዳማ ቡና ክለብ እንደ ስፖርት ክለብ ወንድም ክለብ ነው። ምንም የተለየ ነገር የለም። ግን በእኛ ላይ የደረሰው በደል ህጋዊ ውሳኔ ማግኘት አለበት ነው እዚህ ላይ የሚሸራረፍ ነገር ስለ ምናልባት እዚህ ላይ አሁን የፌዴሬሽኑንም የስፖርት ህጉንም ረቅቅ የስፖርት ደንብ እና እውቀት የሚፈልግ ነገር ያለ አይመስል ግልጽ ስለሆነ ማለት ነው ግልጽ ስለሆነ ለመጠይቅ እኔም ለመጠየቅ ኮማንደርም ገብቶ ለመጠየቅ የሚያሻማ ነገር ስለሌለ ማንም አርሶ አደር ቴሌቪዥን ያየ በዕለቱ ልክ አይደለም በይፋ እየተባለ የቆየ ነገር ስለሆነ ሶስት ነጥብ ብቻ ንጹህ የሚያገኘው ሶስት ነጥብ የተሻረው አግባብ አይደለም። ዳኞች ከዚህ በፊትም በደል ሲያደርሱ የነበሩ ስለነበሩ አሁን በዳኞች ላይ የሚወሰደው እርምጃ ሲሪየስ መሆን አለበት። ቀጣይ ስፖርቱ ሕይወት እንዲኖረው የኢትዮጵያ የወላይታ ዲቻ ብቻ ሳይሆን ለኢትዮጵያ እግር ኳስ ህልውና መሰረት ሊያስጥል የሚችል ዳኞቹን ከእንደዚህ አይነት ብልሽት ሊያርም የሚችል እርምጃ ሊወሰድ ይገባል። ከዳኝነት አንጻር ክለቡ በጨዋታው ከታዩ የዳኝነት ሰቶች በተጨማሪም ሲዳማ ቡና ተገቢ ያልሆኑ ተጫዋቾችን በመጠቀሙ የጨዋታው ውጤት ተሰርዞ የውድድሩ አሸናፊ ልንሆን ይገባል ሲል ነው ያሳወቀው። ሲዳማ ቡና ተገቢነት የሌላቸውን ተጫዋቾችን አምጥቶ ኢቢናውን፣ ከዛ በኋላ አዋሳ ከነማ አውጥቷል። ያን ተጫዋች ቅጣት ላይ የነበረው አዋሳ ላይ አንድ አለ፣ መቻል ላይ ሰባት፣ ሲዳማ ቡና ላይ ስድስት፣ መቀለ ሰደታ አንድ የተቀጡ ተጫዋቾች ማለት ነው። ሌሎቹ ውሳኔ ከተላለፈባቸው ቀን ጀምሮ ተጫዋቾቹን ሪዘርቭ አርጓል ግን በድፍረት እስከ ትናንትናው ጨዋታ ድረስ ሲያሰልፍ የነበረው ሲዳማ ቡና ብቻ። ህገወጥነትን ያለማረም ያለማመን ችግር ነው። ስለዚህ በህገወጥ መንገድ ከእኛ ጋር ተጫውቶ የወሰዱትን ዋንጫ መመለስ አለባቸው። ፌዴሬሽን ይህንን ውሳኔ በፊታዊነት ውሳኔ ሊያስተላልፍ ይገባል። በድፍረት ውሳኔ ሊያስተላልፍ ይገባል። በዚሁ ጉዳይ ላይ በቀን የስፖርት የዜና ሰዓታችን ላይ በስልክ ምላሽ የሰጡት የኢትዮጵያ እግር ኳስ ፌዴሬሽን የኮሚኒኬሽን ዳይሬክተር አብርሃም ገብረ ማርያም ወላይታ ዲቻ እግር ኳስ ክለብ አሰራርን ያልተከተለ ቅሬታ ማቅረቡን በማስታወስ በጨዋታው የቴክኒክም ሆነ የሕግ ጥሰት በዳኞች በኩል እንዳልተፈጸመ ምላሽ ሰጥተዋል። ወላይታ ዲቻ ከጨዋታው በኋላ ጠናት የኢትዮጵያ እግር ኳስ ፌዴሬሽን የቅሬታ ደብዳቤዎች ሁለት የቅሬታ ደብዳቤዎች አስገብቷል። የመጀመሪያው የዳኝነት በደል ተጣርቶ አስፈላጊ ምላሽ እንዲሰጥ የሚጠይቅ ነው። ሁለተኛው ደግሞ በሕገ ወጥ የተወሰደው ዋንጫን ተመላሽ ይደረግልን የሚል ሀሳብ ያለው። ያልተገቡ ተጫዋቾች ተሰልፈዋል የሚል መነሻ ያለው ቅሬታ ቀርቧል። ከዚህ ቅሬታ ጋር በተያያዘ መታወቅ ያለባቸው ጉዳዮች አሉ። የተጫዋች ተገቢነት ክስ በኢትዮጵያ እግር ኳስ ፌዴሬሽን ደንብ መሰረት ጨዋታ ከመጀመሩ ያ ጨዋታ ከመጀመሩ በፊት በአንበሉ አማካኝነት ቅሬታ መቅረብ እንዳለበት በግልጽ ተቀምጧል። በዛ ጨዋታ ላይ ግን በአንበሉ አማካኝነት ቅሬታ አልቀረበም። ከዛም በሀያ አራት ሰዓታት ውስጥ ደግሞ ዝርዝር ክስ የያዘ ከማስረጃ ጋር የያዘ ቅሬታ መቅረብ ይኖርበታል። ያ አልተከናወነም። ጨዋታው ከተጠናቀቀ በኋላ የቀረቡ ክሶች ናቸው ያሉት የቴክኒክ ክስም በተመለከተ ከዳኝነት ጋር የተያዙ ክፍተቶችን ላይ ያሉ ቅሬታዎችን በተመለከተም ያ ክፍተት በተከፈተበት ወቅት ጨዋታው ሲቆም በጨዋታው መሀል ማለት ነው መቅረብ እንዳለበት የሚገልጽ ህግ አለ ያንንም ተጠቅመው ምንም አይነት ክስ ባለመቅረቡ ከአካሄድ ከፕሮሲጀር ጋር በተያዘ እዚህ ላይ ክፍተቶች እንዳሉ ያሳያል ነገር ግን አጠቃላይ ጥቅል ሀሳቡ በጨዋታው ላይ የተከሰቱ ቴክኒካዊ የህግ ጥሰቶች በዳኞች በኩል እንዳልተፈጸመ ነው ግምገማው የሚያሳየው። ወደ ውጭ የስፖርት ዜናዎቻችን ስናልፍ የፊፋ ክለቦች የዓለም ዋንጫ የምድብ ጨዋታዎች ከዛሬ ጀምሮ ይደረጋሉ። አትሌቲኮ ማድሪድ ከቦታፋጎ እንዲሁም ኢንተርሚያሚ ከፓልሚራስ የሚያደርጉት የሶስተኛ የምድብ ጨዋታዎች ተጠባቂ ናቸው። አዲስ የሸዋስ ተጨማሪያለሁ በአሜሪካ እየተከናወነ የሚገኘው የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ከዛሬ ጀምሮ መከናወን ይጀምራል። በምድብ አንድና ሁለት የሚገኙ ክለቦች የምድባቸውን ሶስተኛ ጨዋታ የሚያደርጉ ሲሆን አትሌቲኮ ማድሪድ ከቦታፋጎ እና ኢንተር ሚያሚ ከፓልሜራስ ዛሬ ከሚደረጉ የመጨረሻ ጨዋታዎች መካከል ተጠባቂ የሆኑ ናቸው። በምድብ ሁለት የሚገኘው የአውሮፓ ሻምፒዮኑ ፓሪሴ ጀርሜ ከሲያትል ሳውንድረስ ምሽት አራት ሰዓት ላይ ይጫወታል። ድብ የመጀመሪያ ጨዋታ አትሌቲኮ ማድሪድን በሰፊ ግብ አሸንፎ አጀማመሩን አሳምሮ የነበረው የፈረንሳዩ ክለብ በሁለተኛው ጨዋታ በብራዚሉ ቦታፋጎ ሳይጠበቅ መሸነፉ አይዘነጋም። በዚህም የሻምፒዮናነት ቅድመ ግምቱን ያገኘው ክለቡ ወደ ጥሎ ማለፍ የመግባት እድሉን አጥብቧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፔዤ በምሽቱ ጨዋታ በሁሉም የምድቡ መራ ግብሮች ማሸነፍ ያልቻለውን የአሜሪካውን ሲያትልን ማሸነፍ የሚጠበቅበት ቢሆንም የአትሌቲኮ ማድሪድ ነጥብ መጣልም ወደ ቀጣዩ ዙር ለማለፍ ማስተማመኛ ይሆንለታል። ከቦተፋጎ ጋር በነበረው ጨዋታ በአጥቂና በተከላካይ ክፍሉ ላይ ከፍተኛ ክፍተት የታየበት ክለቡ የወሳኙ አጥቂ ኦስማን ዴምቤሌ አለመኖርም ዋጋ እያስከፈለው እንደሚገኝም ተጠቁሟል። በሌላ ጨዋታ ማሸነፍንና የፒኤስጂን ነጥብ መጣል አጥብቆ የሚፈልገው የዲያጎ ሲሞኔው አትሌቲኮ ማድሪድ ሰፊ የማለፍ እድል ካለው ቦተፋጎ ጋር ይጫወታል። የብራዚሉ ክለብ ሁለቱን ጨዋታዎች በማሸነፍ ምድብ ሁለትን በስድስት ነጥቦች እየመራ ሲሆን ውጤቱን አስጠብቆ ወደ ጥሎ ማለፉን ለመግባት ወደ ሜዳ እንደሚገባ ነው የተገለጸው። አትሌቲኮ ማድሪድ ሁለት የግብዳ ያለበት ክለብ በመሆኑ በመጀመሪያው ጨዋታ ከደረሰበት አስከፊ ሽንፈት አገግሞ ወደ ድል ቢመለስም ከፒኤስጂ ጋር ከባድ ትንቅንቅ ውስጥ ገብቷል። ቦታ ፋገው ያቻ ነጥብ ብቻ የሚበቃው ክለብ ሲሆን አትሌቲኮ ማድሪድ በአንጻሩ ማሸነፍና የፒኤስጂን ሽንፈት አጥብቆ ይሻል። የምድብ ሁለት ሁለቱም ጨዋታዎች በተመሳሳይ ምሽት አራት ሰዓት ላይ ይጀምራሉ። በምድብ አንድ ኢንተርሚያሚ ከፓልሜራስና ፖርቶ ካላሃሊ ሌሊት 10 ሰዓት ላይ ጨዋታቸውን ይጀምራሉ። ኢንተርሚያሚና ፓልሜራስ በኩል አራት ነጥቦች በግብ ክፍያ ተቀዳድመው የደረጃ ሰንጠረዡን ይመራሉ። ሁለቱም ክለቦች ወደ ጥሎ ማለፍ ለመግባት ያቻ ውጤት ይበቃቸዋል። በሃርድ ሮክ ስታዲየም በሚደረገው መራ ግብር ሊዮኔል ሜሲ የጨዋታው ለውጥ ፈጣሪ እንደሚሆንም ይጠበቃል። አርጀንቲናዊ ኮከብ በምድብ ሁለተኛ ጨዋታ ማራኪ ግብ በማስቆጠር ክለቡ ከሽንፈት መታደጉም ይታወሳል። በዚሁ ምድብ ፖርቶና የግብፅ አል አህሊ የሚያደርጉት ጨዋታ ሌሊት 10 ሰዓት ላይ ይጀምራል። በአንድ ተሸንፈው ባንዳቻ የተለያዩት ክለቦቹ ጨዋታውን በሜት ላይፍ ስቴዲየም ያደርጋሉ። ቤልጂማው የፊት መስመር ተጫዋች ድሬስ ማርተንስ ራሱን ከፕሮፌሽናል የእግር ኳስ ተጫዋችነት አገለለ። የቀድሞው የናፖሊ ኮከብ በ38 ዓመቱ ነው ጫማውን መስቀሉን ይፋ ያደረገው። የቀድሞ የናፖሊ ኮከብ 397 ጨዋታዎችን በማድረግ 148 ግቦችን ለኔፕልሱ ክለብ በማስቆጠር ከፍተኛ የክለቡ ጎል አስቆጣሪ ነው። ከክለቡ ጋርም የኮፓ ኢጣሊያና የጣሊያን አሸናፊዎች አሸናፊ ዋንጫን ማሳካቱ የሚታወስ ነው። ፔስቪ ሃይንዶቨን እና ናፖሊን ጨምሮ በስምንት ክለቦች የተጫወተው ድሬስ ማርተንስ ያለፉትን ሁለት ዓመታት በቱርኩ ክለብ ጋላታሳራይ ያሳልፏል። ከክለቡ ጋርም የቱርክ ሱፐር ሊግ የቱርክ ዋንጫና ሌሎች የሀገር ውስጥ ድሎችን አሳክቷል። ሀያ ዓመታትን በፕሮፌሽናል እግር ኳስ ያሳለፈው ድሬስ መርተንስ በዚህ ወር መጨረሻ ከጋላታሳራይ ጋር ያለው ኮንትራት የሚጠናቀቅ ሲሆን ዛሬ በይፋ ራሱን ከእግር ኳስ ዓለም ማግለሉን አሳውቋል። የቤልጅየም ወርቃማ ትውልድ አካል የሆነው ተጫዋቹ ለብሔራዊ ቡድኑ 19 ጨዋታዎችን አድርጎ 21 ግቦችን ማስቆጠርም ችሏል። የክሪስታል ፓላስ ባለድርሻ ጆን ቴክስተር ድርሻቸውን ለመሸጥ መቃረባቸው ተገለጸ። በክለቡ የ43 በመቶ ድርሻ ያላቸው አሜሪካዊ ባለሀብት ይህንን ድርሻቸውን በ190 ሚሊዮን ዶላር ለሌላኛው አሜሪካዊ ባለሀብት ውዲ ጆንሰን ለመሸጥ ከስምምነት ላይ መድረሳቸው ተገልጿል። የሁለቱ ስምምነት በፕሪሚየር ሊጉ አስተዳዳሪ ተመርምሮ ተቀባይነት ሲያገኝ ተፈጻሚ ይሆናልም ተብሏል። ጆን ቴክስተር ከክሪስታል ፓላስ በተጨማሪ የፈረንሳይ ሊዮን ባለቤት መሆናቸውንም ተከትሎ የኤፍኤ ዋንጫ አሸናፊው ክሪስታል ፓላስ በዩሮፓ ሊግ ለመሳተፍ እክል ገጥሞት ነበር። ባለሀብቱ ድርሻቸውን ለመሸጥ የጀመሩት እንቅስቃሴ የሚሳካ ከሆነ ግን ቡድኑ በአውሮፓ መድረክ የሚሳተፍ ይሆናል። ፊፋ በክሪስታል ፓላስ የአውሮፓ መድረክ ተሳትፎ ዙሪያ በዚህ ወር መጨረሻ ውሳኔ እንደሚያሳልፍም ይጠበቃል። ለኢቲቪ አምስት ሰባት ያዝናቸው የስፖርት ዜናዎቻችን አብቅተዋል። ሰለሞን አባቡ ነበርኩኝ።